እሺ፣ ጌቴ ያበረ እባላለሁ። የደጀን ወረዳ ጤና ጥበቃ ጽህፈት ቤት ወባና ሌሎች ቬክተር ወለድ በሽታዎች መከላከልና መቆጣጠር ኦፊሰር ነኝ። ወባ በሽታ ማለት ፕላዝሞዲየም በምትባል ጥገኛ ተዋሲያን የሚመጣ አጣዳፊ የትኩሳት በሽታና ከሰው ወደ ሰው የሚተላለፍ በሽታ ነው። ስለዚህ እንግዲህ በሀገራችን ወደ አምስት አይነት ዝርያዎች አሉ ፕላዝሞዲየም ዝርያዎች አሉ የመጀመሪያው ፕላዝሞዲየም ቫይቫክስ የሚባል አለ፣ ፕላዝሞዲየም ፋልሲፈረም፣ ፕላዝሞዲየም ኦቫሊ፣ ፕላዝሞዲየም ማላሪያ እና ኖርሲ የሚባሉ አሉ። ስለዚህ በእኛ አገር በተለይ በእኛ አካባቢ እንደ አገር ሁለቶች ናቸው በዋናነት የሚፈጠሩት የመጀመሪያው ፕላዝሞዲየም ፋልሲፈረም እና ቫይቫክስ ናቸው። ስለዚህ ይሄን በሽታ ለመከላከል የመጀመሪያው የአካባቢ ቁጥር ስራ መስራት አለብን። በሁለተኛ ደረጃ የአጎበር አጠቃቀማችንን ለማህበረሰቡ ንቃተ ህሊናውን አሳድገን እሱ መከላከል እንደምንችልና ሕክምና ማድረግ ነው። በአራተኛ ደረጃ ደግሞ ጸረ ኬሚካል በተለይ የኬሚካል ርጭቱን በማካሄድ የወባ በሽታን መከላከል እንችላለን ተብሎ ይታሰባል። ስለዚህ ማንኛውም ማህበረሰብ በተለይ ምልክቱ ማወቅ አለበት። ስለዚህ የወባ በሽታ ምልክቶች የምንላቸው በዋናነት በማህበረሰቡ ላይ የመጀመሪያው ከፍተኛ ትኩሳት፣ ሁለተኛ ራስ ምታት፣ ብርድ ብርድ ማለትና ማንቀጥቀጥ እንዲሁም ደግሞ ከፍተኛ ድካም ስሜት ከተሰማው ማህበረሰቡ ወደ ጤና ጣቢያ መጥቶ ሕክምና ምርመራ አድርጎ ሕክምናው ማግኘት ከቻለ በቀላሉ መከላከል እንችላለን የሚሉትን መተግበር አለብን ማለት ነው። ስርጭቱ ስናየው በተለይ በ2017 ዓ.ም ከ ከዚህ በፊት በአስር አመቱ አይተነው የማናውቅ የወባ ስርጭት ነው ያለ። ዘንድ ዘንድሮ ስናይ ግን አሁን በዚህ በሶስት ወሩ ከአምናው የተሻለ ነው ከባለፈው በጀት አመት ስናወዳድረው ከፍተኛ ጭማሬ ያሳያል። ስለዚህ አሁንም ቢሆን ከባለፈው በተለይ አሁን እንደ ክልል የተወሰደ የአርብ ጠንካራጆች የወባ ወረርሽኝ ይገታሉ የሚለውን የአካባቢው ቁጥጥር ስራ ማህበረሰቡን ንቃተ ሕሊናውን በማሳተፍ በተለይ አቆሮ ውሃዎችን፣ ኩሬዎችን በማዳፈንና በማፋሰስ የወባ ወረርሽኝን መከላከል እንችላለን ማለት ነው። አሁን እንግዲህ በብዙ ቀበሌዎች የ በተለይ አርብ ጠንካራጆች የ ወረርሽኝ ይገታሉ በሚለው ምህራ ግብራችን ተነጋግረን አብዛኞቹ ቀበሌዎች ሰርተዋል። ስለዚህ ወደ 10 ቀበሌዎች አካባቢ ወደ ስራ ገብተዋል። ስለዚህ እንደው ካሬ ሜትሩን ብናይ ወደ 1360 አካባቢ የካሬ ሜትሮች የተፋሰሱብና የተዳፈኑበት ሁኔታ አለ። ስለዚህ በዚህ ላይም የተሳተፈ አሁን በባለፈው እኛም ስናይ ኦልሞስት በተሳተፈው ማህበረሰብ በቁጥር ስናየው ወደ 2600 አካባቢ ማህበረሰብ ተሳትፎ ይሄንን የአካባቢ ቁጥር ስራ የሰራበት ሁኔታ አለ።